አቤቱ በዳዊት ልመና ወደ አንተ። ጤና ይስጥልኛ አድማጭ ተመልካቾቻችን፣ እንደምንቆያችሁ ሳምንቱ እንደምን አለፈ? እንግዲህ ከሳምንት እስከ ሳምንት ከሮብ እስከ ሮብ ደግመን ተገናኝተናል። እንግዲህ ዛሬ በዝግጅታችን ከባለፈው ሳምንት በቀጠለው ርእስ ቅኝት በሚለው እንግዲህ የሚቀጥለውን የውይይት ሀሳብ የተነሳበትን በተጨማሪም ደግሞ የግል መልከታይንም እና ደግሞም መሰረታዊ የሚባሉ ከዜማ ተኮር አረዳዶችና ትምህርቶች ጋር በተገናኘ እንቀጥላለን ማለት ነው። እንግዲህ ከዝግቶች ጋር አብሬያችሁ የሚቆየው እኔ ሱራፊል ነኝ። ከዝጌታችን ፍጻሜ አብራችን እንደምትቆዩ ተስፋ አለቀር ነው። ለዝጌታችን መጀመሪያ አንድ ዝማሬ እናዳምጥ። የዝማሬው ርዕስ እረኛ ይላል። በጣም ወዶ መዝሙር ነው። ከመወዳቸው ብዙሃኖቹ መዝሙሮች ተቀዳሚ ማረገው እረኛይን ነው እና በጣም ወንዶ ነው። ትልቅ መልእክት ያለው ነው። የልቤም ጩኸት ነው እና እሱን እስኪ አዳምጥ እንመልስ።

እንግዲህ መዝሙሩን ትልቅ ትምህርት እንደተማራችሁበት ትልቅ መንፈሳዊ የሆነ እይታ እንዳገኘችሁበት ተስፋ አድርጋለሁ። ወደ ውይይት ሀሳባችን ስንመለስ በባለፈው ሳምንት ካነሳ ነው ርዕስ የዜማ ዘርፍ ወይንም ደግሞ የቅኝት ዘርፍ ከሚባለው ሃርመኒ እንዲሁም ደግሞ ሜሎዲ ተነጋግረናል። የሃርመኒን ባህሪ እየተናገርከው በነበረበት ነበረ። እንግዲህ ከባለፈው ሳምንት ያቋረጥ ነው እንግዲህ ከሱ እንጀምራለን ማለት ነው። ሁላችንም እንግዲህ የሃርመኒን እና የሜሎዲን ልዩነት በጥቂቱም ቢሆን ተረድተነዋል እና ከባለፈው ሳምንት የተነጋገርንበት ነገር እና ያቋረጥንበት ነገር ምንድን ነው? የተለያዩ መሳሪያዎች በተለያዩ የድምፅ ከፍታዎች በተለያየ የድርሰትና የኦርኬስትሬትድ ወይንም ደግሞ የአዚያዚያም መንገድ ሂደት ማለት ነው በሚያዘምበት ጊዜ ሃርመኒን ይፈጥራሉ በመፈጠሩ ደግሞ ሃርመናይዝ አርገዋል ይባላል። ያም ደግሞ የዜማ መንገድ ሃርመኒ ተብሏል ማለት ነው። እንግዲህ ቅኝቶቻችን ብዙ ናቸው። አዛዣማቸው ግን እንደ ሜሌዲም እንደ ሃርመኒም ሊያረጋቸው ይችላል። ከብዙሃኖቹ የዜማ እና የቅኝት አካሄዶች እነዚህ ሁለቱ እጅግ በጣም ግዙፍና ከምንም በላይ ደግሞ እነዚህ ናቸው። ሊድ ብዙሃኑን እያደረጉ ያሉት ማለት ነው። ይሄንን ስንል ዲፕሊ ጠልቀን ገብተን የምንናገርበትን ነገር ብዙም አልደግፎ። ከዜማ ተኮር አንጻር፣ ከምን አንጻር ይህንን አነሳውኝ? እንደ አንድ በገና አደዳሪ ማወቅ የሚገባን ይሄን ያህል ነው ብዬ አምናለሁ። በቅኝት አረዳድ ዘርፍ ግን ብዙ ይጠይቃል ብዬ ደግሞ የማስብበት ነገር አለ። የመሰረታዊ የቅኝቶች ፕሮግረሽን በምንጠቀማቸው ማለት ነው። ፕሮግረሽን በጣም ትልቅ የራሱ የሆነ ሃይማኖታዊ እንዲሁም ደግሞ ባህል፣ ፍልስፍና ተካቶበት መሄድ ነው። ስለዚህ አንድ ሰው የቅኝትን ባህሪ ሲረዳ፣ አካሄዱን ሲረዳ እንዴት ብሎ ከአንድ ወደ አንድ ማደግ ከአንድ ወደ አንድ እንዴት እንዴት እያለ እንደሚለወጥ እንዴት ብሎ እንደሚያድግ ከተረዳ አት ሴም ታይም ተረዳም ደግሞ ብለን የምናስበው ደግሞ በበገናችን ሂደት የሚገባውን የቅኝት አረዳድ ለተገባው ዜማ በተጨማሪ ትክክለኛውን ቅኝት ለትክክለኛው የበገና ዜማ ሲያዋድድ ነው። አንዳንድ ዜማዎች በጣም ሰፊ የያሬድ ቅኝት ይዘዋል። እንግዲህ የያሬድ ቅኝት በጣም ለመረዳት ከመደበኛ ቅኝት ይለያል። ይሄም የሆነበት ምክንያት የእኛ ቅኝቶች ከተዜማው ዜማ ላይ ወጠው ይህን ይመስላል ሊባሉ ይችላሉ። የያሬድ ቅኝት ግን በቅኝት ደረጃ ቋንቋ ስንናገር የዜማ ፍሰት ነው፣ አዝያዝያሙ ነው። ስልት ስንል ግን በምን አይነት መልኩ መዜም አለበት የሚለው ነው። በሚያሳዝን ነው፣ በሚያስቆጣ ነው፣ በሚያዘምም ነው፣ ወይስ በከበሮ ባለው በጸናጽሎ ሸዋሸዋታ ታጅቦ ነው፣ ምንድን ነው? እያንዳንዱ ዜማ ስልትና ከዛ ደግሞ ቅኝት የሚሉት አተርጓጉሞች በቅዱስ ያሬድ አካሄድ ይለያሉ። አንዳንድ ጊዜ ሁለት ቅኝቶች ተዋህደው የምንሰማበት ሁኔታ አለ። ቅኝት ተብሎ አንዳንድ ጊዜ ከዛም በላይ ቁጥሮች ተዋህደው የሚፈጥሩበት ሁኔታ አለ። እነዚህ ነገሮች የሚፈጥሩት ይህን ያህል ልዩነት ካለ እኛ በበገና ደግሞ እንደዚህ ያሉትን ነገሮች ስንሞክር በዛው ልክ ምን ያህል አእምሯችን ሰፊና ነገሮችን መመልከት እንዴት እንዳለበት ማስተዋል አለብን። የቅኝት አረዳድ የሚጀምረው ለምን ቅኝቱ እንደዛ ተመረጠ ከሚለው ጭምር ነው። ስማቸው ተውላጠ ስማቸው የዜማው ስሜት ከእንደገና ደግሞ ከዜማው ስሜት ዘሎ ደግሞ በዜማ እና ግጥም ውህደት ላይ ያለው ኃይል እነዛ ሁሉ ትልቅ ታሳብ የሚደረጉ ነገሮች ናቸው። እኛ ለበገናችን ትልቅ አክብሮት ከምንሰጥበት ዋነኛ ምክንያት ምንድን ነው ካላችኝ በገናችን አሶሽት ሁሌ ራሱ አድርጎ የሚኖረው ከምንጋ ነው። ከመሰረታዊ የቤተ ክርስቲያን ባህልና ወጋ ነው። በሌሎቹ መሳሪያዎች ቅኝት አይሄድም። እንግዲህ ይህንን ስል ከምን አንጻር ነው? ምስጋናው አለማዊ ምስጋናን አይጠቀምም። ሙገሳው አለማዊ ምስጋና አይደለም። ሌሎቹም ሌሎቹንም ብንመለከት እጅግ በጣም ባህሉን ከመንፈሳዊና ጥንታዊነቱ ጋር ቀላቅሎ አያይዞ መሄድ ነው ለለውጥ ብዙም ያልተመቸ መሳሪያ ነው። ኦሪጂናል ፒስነቱን ብዙም ያለቀቀ ነው። ያ ደግሞ ምን ያደርገዋል? ቅኝቶች የሚፈሱበትን መንገድ ጋይድ ያረጋቸዋል። እነሱ ቅኝቶቹ ሌሎች መሳሪያዎችን እንዴት እንደሚፈሱ ራሳቸውን ጋይድ ሲያረጉ፣ በገና ግን ቅኝቶች እንዴት ብለው ጋይድ መሆን እንዳለባቸው መመራት እንዳለባቸው ግን ይመራል። ይሄ ነው ትልቁ ልዩነታችን ከሌሎች መሳሪያዎች ጋር። ማሲንቆ በቅኝቱ ልክ ትለካለች፣ በገና ግን በዝማሬው ልክ ይለካል። ምክንያቱም ቅኝት ለበገና አንድ አስፈላጊ ነጥብ ቢሆንም የቅኝቱ ግን መሰረታዊ ጥልቃዊ የሆነ የመንፈስን ማንቃት ፍልስፍናም በሉት የማንቃት መንፈስን በሉት የእውቀትን ብርሃንን በሉት ያንን መከሰት ካልቻለ በገና አይቀጥልበትም በዛ ቅኝት ወይንም ደግሞ ምን አያረገውም ማለት ነው። አድማጩን ደርዳሪውን አይጋብዝም። ስለዚህ በገና ይቃኛል ቅኝቶቹን ኢቭን ራሱ ውጭ ዓለም ላይ ብዙ ስም ይሰጡታል ለስሜት እያንዳንዱን ስሜት ደግሞ ይከፋፍሉታል ይሄ ደግሞ በጣም ምን ያህል ቅኝት ላይ እንደሰሩ ያሳያል ወደ እኛ ሀገር ግን ስንመጣ ቅኝቶች በጣም ጥቂት ናቸው ምንም እንኳን ቅዱስ ያሬድን ስንመለከት ብዙ ቅኝቶች እሱ ውስጥ ቢገኙም ግን ያም ቢሆን ያም ቢሆን ዜማችን በቅኝታችን ልክ ስንመለከተው ብዙ አይደለም። መሰረታዊ ስሜቶች ላይ ብቻ ያተኮረ ነው። ወደ ሌላው ዓለም ግን ስንሄድ ብዙ ዜማዎች፣ ብዙ አይነት ስሜቶች እንዲገልጹ ይደረጋል። ኢቭን አንዳንድ ቅኝቶች ኢቭን ቀጥታ ትርጉማቸው ከስሜት ጋር እንዲገናኝ ለምሳሌ ንዴት፣ ንዴት ምን አይነት ነው የሚለውን የምን አይነት ንዴት አይነት ነው ኢቭን ንዴቱን ራሱ ሞር ዲፕሊ ገብቶ ተፈላስፎ ለእሱ ቅኝት የሚሄድ ምንድን ነው? ደስታ ምን አይነት ደስታ? የእውቀት ደስታ፣ የፍቅር ደስታ፣ የተስፋ ደስታ፣ በሃይማኖት የመብቃት ደስታ፣ ነፃ የነፃነት ደስታ። እነዚህ ራሱ የደስታ አይነቶች ብዙ አይነት ዜማ እንዲሰራለች ምክንያቱም ቅኝት ብቻውን ኃይል እንደሌለው ግጥምም ብቻውን ኃይል የለውም፣ እንዲሁም ዜማም ብቻውን ኃይል የለውም። እነዚህ ሶስቱ ሲዋሃዱ ቅኝትም ግጥምም ዜማም ሲዋሃዱ ታላቅ የሆነ የአንድን ነገር የመግለጥ ኃይል ይኖራቸዋል ማለት ነው። ቅኝት ብቻ ብንል ምንም ዋጋ የለውም፣ ላላላላላላ ከማለት ውጪ ዜማም ብንል ደግሞ ግጥም ስለማያጅበው የሰው ልጅ አእምሮ ደግሞ ከቃላት የሚወለድን ትርጉም መሰረት ያደረገ የስነ አመራዊ እና የተፈጥሯዊ አቋም ስላለው ቃሉ ምን ይሆን ብሎ ጆሮን ያዘነብላል። ዜማ ብቻ ማጣጣም የሰው ልጅ ባህሪ አይደለም። ዝማሬንም ያካተተ ነው፣ ቃልን ያካተተ ነው። ግጥምን ብቻ ደግሞ ያጣጥማል ብንል ግጥም እንኳን ቢሆን የሚያጣጥመው አት ሴም ታይም የግጥሙ አወዛዘዝ መንገድ የሚዋዛበት መንገድ ስቲል ምን ያደርገዋል ማለት ነው፣ ትልቅ ኢምፓክት አለው እና በገናችን ይቃኛል ቅኝቶችን። ቅኝቶቹ እንደመጡ አይቀበላቸው። በተጨማሪ ቅኝቶች የሚፈጥሩትን ስሜት ያጠነጥናል፣ ያመላልሳል፣ በደንብ አድርጎ ያዋህዳል ከደርዳሪው ጋር ኢቭን የስሜቱን ብቻም ደግሞ ሳይሆን መልእክቱን ይሸከማል ወይ ብሎ ያል። ይሄ ሁሉ ደግሞ የሚያሳየን በገናችን ምን ያህል ከፍልስፍና ብቻ ሳይሆን ከጋይደንስ ከመምራት ጋር እሱ ሰው ልጅን ኦርቶዶክሳዊ የሆነ አመራር ላይ መሰረት ያደረገ እንደሆነ ያሳያል። እንግዲህ በገና ኦርቶዶክሳዊ ነው ስንል ያልተቀየረ ታሪኩን፣ ማንነቱን፣ ባህሪውን እንዲያዘን ለማስረዳት ነው እና በገናን በቀላሉ አንስቶ በቀላሉ መደርደር የተፈቀደለትም የለም የቻለም የለም። ለመደርደር የሚያስብ ቢኖርም እንደማይችል ከወዲሁ ይነገረዋል። ይሄ የሆነበት ምክንያት ከማስፈራራት አንጻር አይደለም። ያም ሆኖም አይደለም። ግን ትልቁ ልንረዳው የሚገባን ነገር ስለ በገና ምንድን ነው? በገና የብዙሃኖቹ ማለት ነው መሳሪያዎች አባት ነው። የብዙሃን ቅኝቶች መነሻ ነው፣ መቃኛ ነው። የብዙሃን ስሜቶች መደምደሚያ ነው። የብዙሃን የሰው ልጆች ሂደት መተርጎሚያ ነው። የብዙሃኖቹ ፍልስፍናዎች ምንጭ ነው። በገና የሰው ልጅን ሕይወት ከተረከ በላይ ምን አለው ታሪክ ሰው ልጅ ሀ ብሎ በዚች ምድር ከወደቀባት ሰዓት ጀምሮ ያለው ታሪክ የተጻፈለት መሳሪያ በገና ነው። የመጀመሪያው ትልቁና ተቀዳሚ በመጽሐፍ ቅዱስ የተጠራ መሳሪያ በገና ነው። የብዙሃኖቹ ዜማ ምንጭ መጀመሪያ ላይ በገና ነው እና ሰው ከበገና ሲለይ ትልቁ ችግር የሚፈጠረው ቅኝቶች ስሜት ወለድ ሲሆኑ ስሜቶች ሁሉ ልክ ናቸው ብሎ ወደ መቀበል ይመጣል ማለት ነው። ቅኝትና ስሜት ተቀራራቢ ሐሳቦች ናቸው። አካሄዳቸው ትልቅ ኃይል አለው። በዛው ልክ ግን የኃይል ደረጃ ደግሞ ከፍታው የሚመጣው በቅኝት ውስጥ ዜማ የራሱን ማለት ነው ድርና ማግ የሆነ እንዲህ ሲዋሃዱ አዲስ ሸማ አዲስ ስሜት አዲስ ልብስ ይሆናሉ። ግጥም ደግሞ የዚህ ሁሉ ጌጥ ነው። ጌጡ በትክክለኛው ቦታ ሲቀመጥ ውበት ይሰጣል፣ ኃይል ይሰጠዋል። በዛውም ልክ ደግሞ ተመራጭ ተፈላጊ ያደርገዋል። ይሄ በእንዲህ እንዳለ ግን ስሜቶች ሲበዙ የሰው ልጅ ስሜት ማጣጣም እንግዲህ ደካማ ጎናችን ነው። ብዙ ነገር ማጣጣም እንችላለን እኛ ለኃጢአትም ለጽድቅም ብዙም እንትን አይደለንም አንቸገርም። ኃጢአቱንም ጽድቁንም ለማጣጣም አንቸገርም። ያ ምን ያመጣል? ብዙ ቅኝቶች እንዲወለዱ ያደርጋል። ብዙ ቅኝቶች ተወለዱ ማለት ብዙ ስሜቶች ተወለዱ ነው። ብዙ ስሜቶች ተወለዱ ማለት ሰው ልጅ የማይታክት የፍላጎት ምናለው ማለት ነው። ምንጭ አለው፣ ፍላጎት አይገደብም። ይህንን ስንመለከት በገና ጋይደ ያረጋል። ሰው ልጅ እና ትልቅ ትልቅ ነገር ማስተዋል አልብን እና ልናስቡ የምንችለው ትልቁ ነገር በገና የሚፈጥረው ስሜት ምንድን ነው? በገና የሚፈጥረው ስሜት በገና ደዳሪውና በአድማጮ ላይ ምንድን ነው? በገና ቅኝቶችን እንዴት ይመራል? ቅኝቶች እንዴት በገና ውስጥ ተገድበው ተቆጥበው ስርዓት መልካቸውን ይዘው ሃይማኖታዊ ቃላትን፣ ሃይማኖታዊ መንገድን፣ ሃይማኖታዊ ትምህርት እንዴት ሊያስተላልፉ ይቻሉ? በገናና ቅኝት እንዴት ነው የሚሄዱት?